አቤት ምን ልርዳሽ? <invece> አራኔ ማንን ምርዳት አልፈልግም። በጉልበት የሰርች የምኖር ሰው ነ ኢንዲንደንት ለማለት የፈለግኩት እንደዛ አልነበረም። ማንም ፈልገሽ ነው ነው ናት የሚባለው ልጅ ፈልጌን የመጣውት? ኦ ከደላላ ቤት የመጣሽው ልጅ ነሽ? እንኳን ደና መጣሽ። በጣም ስለደከመኝ ቶሎ ብለ ቀጣሪ ናገናኝ። እሱ እኔ ነኝ ማወራሽ የመጣውስ ለቤት ሰራተኝነት ነው አይደለ? አዎ አዎ፣ ለቤት ሰራተኝነት ነው። ያው ቤት ማንም ስለሌለ ወደ ቢሮ ላካትና እዛን ነጋገር ብዬው ነው አዎ። ወንደላጤ ነህ? ምን ነው ወንደላጤ ቤት አትሰሪም እንዴ? ቤት ውስጥ መሟላት ያለባቸውን ነገሮች ካሟላ ለምን አልሰራም። ጥሩ። ያው ማታ ተኛ አለው ምንም። ግን ምን ምን ማሟላት አለብኝ? እስኪ ለምሳሌ ኦኬ፣ ልብስ ማጠቢያ ማሽን፣ ማድረቂያም ያለው፣ ዋይፋይ፣ ከዛ ሽንኩርት መፍጫ፣ ቡና መፍጫ፣ ኦቨን እና የመሳሰሉት። ምን እንደ ሴትዮ፣ ሆቴል እኮ አይደለም የምትሰሪው። ምን ወንደ ላጤ ቤት የሁሉ ከተሟላ ሲጀምር አንቺን መቅጠር ለምን ያስፈልጋል? መሀል ቦሌ ላይ እየኖርክ እቺ የጠየኩ እያለች ቢኖረኝ፣ እስከ አንቺ ቅጥር ጋር ምን ያገናኛቸዋል? እንዴት ያገናኘው? በሃያ አንደኛው ክፍለ ዘመን ሽንኩርት በእጄ እንድከትፍ፣ ቲቪ በአንቴና እንዳይ እና ልብስ በእጄ እንዳጥብ ትፈልጋለህ ነው? የዋፋይን ጥቅም ላስረዳ። በእርግጥ እኮ እንዳልሽ ቢሆን እኔም ደስ ይለኝ ነበር፣ ግን ያው እየኖርን ያለ ነው እኮ እኛ እንደምንፈልገው ሳይሆን ኑሮ እንደፈለገው ነው። ፕሊዝ እሱ የኔ ችግር አይደለም። ይህ ሁሉ ነገር አላሟላም ካልክ ደግሞ ወይ ደግሞ ትጨምርልኝ ወይ ደግሞ የስራ ሰዓቴን ትቀንሳለህ። የምትሰሪውን በሰዓት ነው እውነት ለመናገር ካሟላኋቸው አላሟላኋቸው ይበልጣል። እኔ አሁን የወሬ ማሟመቂያ ምናምን አልፈልግም። የስራ ሰዓትን ትቀነሳለን ወይስ ሰሞን ጨምራለን? አዝናለው። ያው የስራ ሰዓት መቀነስ አልችልም። ማታ ማታም ወስዳቸው ኮርሶች አሉ። ጭራሽ ተምረሳ ጨርስ ነው ስራ የተቀጠርከው? ስማ መቼም ሳይማሩ ከመስራት አይሻልም። ለካ ትምህርት ሳትጨርሱ እየተቀጠራችሁ ነው። እንዲህ ህንፃው በተሰራ በማግስቱ እየፈራረሰ ሁሉንም በአንድ ሙቀጫ ባትወቅጪ ጥሩ ነው ሌላ ሙቀጫ አለ ሌላም ካለ ልጨምርልህ እችላለሁ አይ በቂ ነው ኧረ አልሽ እኮ ብዙ አልሽ ባይሆን ስለ ቤት ሰራተኞች ምንም አላልሽም እሱም ቤት ብናወራ አይሻልም አዎ። ግን ወደ ቤት ከመሄድሽ በፊት አንደኛ ተያያዥ ማምጣት ይኖርብሻል። እንደገናም ደግሞ የደሞዙንም ነገር መነጋገር አለብን ከአንቺ ጋር ያስፈልገዋል። ይሄም ደሞዝስ? የምን ተያያዥ ነው ማመጣው? ስራ ልሰራ እንጂ ብር ልበደል እኮ አይደለም የመጣሁት። ሰውዬ ለአንቺም ሆነ ለእኔ እኮ የተሻለውን ነገር የነገርኩሽ። እንደገና ደግሞ እኔ በስራ ምክንያት ከሀገር ውጭ ምናምን ስለሚሄድ ቤቱን ለአንቺ ጥዬ ነው የሚሄደው። እንዴ ያለ ተያያዥ ማን ማንን ያሳድዳል? ስማ እኔ በዘረማንዘረኝ ዘሪን ከድህነት በስተቀር ምንም የሌለብኝ ንጹህ ሰው ነኝ እሺ ከመንገኝ ትቀጥረኛለህ የማታምነኝ ከሆነ ግን አሁን ነው የምሄድ እችላለሁ እኮ ገባኝ አንቺማ ንጹህ ልትሆኝም ትችያለሽ ግን ያው ሰውን እኮ ውጫዊ ሁኔታውን አካሉን አይቱን አይኑን ፊቱን ምናምን ዳሰው አይደለም ማወቅም ይቻለሁ ውስጣዊ ማንነት እንዴት ሊታወቅ ይችላል እኔ ቅርታ አድርጊልኝ ተያያዥ ካላመጣሽ እንኳን ልቀጥርሽ አልችልም የማትቀጥረኝ ከሆነ ለምንድነው ይሄን ያህል ጊዜ ያባከክብኝ አልገባኝም ግን ምንም ጊዜ የሚያባክን ስራ እኮ አልሰራሁም። ፍ ልከፍልሽ የምችለው ገንዘብ የለኝም ማለት ማንን ገደለ? ባይሆን አሁን ነው ጊዜሽን እያባከንሻለሹ። በቃ በቃ በቃ። ፍ ያንተ ነገር ምንም አይሆንም። ባይሆን ጥሩ ጓደኛና ጥሩ ወዳጅ ካለ እነሱ ጋር አገናኘኝ። ለማንኛውም ሀበናይስ ደይ ባይ። እንዴት ነው እንደ ወጣሁት? ምንድን ነው ያለ? እንዴት ነው የምትኖረው? ትዳር ነው እንደ የመጣችሁ? ነው ወይስ እኔን አሁን ደላላ አድርጋኝ ሄደች። ጭራሽ አገናኘኛለች።